ኤፍሬም በላይ በኢነርጂ ልማት ዘርፍ የሚሰማራ ተቋሙን ይዞ በኢትዮጵያ ኢንቨስት ለማድረግ የመጣ እስራኤላዊ ነው። እሱን ጨምሮ በዘርፉ ኢትዮጵያ ያላትን እምቅ አቅም የተረዱና የማክሮ ኢኮኖሚ ማሻሻያ የፈጠራቸውን ምቹ የኢኮኖሚ ከባቢ ለመጠቀም በርካቶች ፍላጎት እያሳዩ ነው። የኢነርጂው ዘርፍ ደግሞ የግል ባለሀብቶች ተሰማርተው ራሳቸውንም ሀገርንም እንዲጠቅሙ ምቹ አሰራሮችን እየዘረጋ ይገኛል። ብዙ ዘርፎች ሰራለሁ። ፓወር ሶላር ኢነርጂ የሚጠብቅ ብዙ አይነቶች ይሰራሉ። ከዚህ ግን ገና አሁን እየጀመርነ ነው፣ እየመጣነ ነው። ደግሞ እኛ የኢትዮጵያ ትውልድ ስለሆነ ከዛ ይህን አይዲያውን ብዙ ነገሮች ይዞ ጥበብ ይዞ ለመምጣት ወደዚህና ከዚህ ለመሳተፍ ነው። የኢነርጂ ልማትና ተደራሽነትን ለማሳደግ የግል ዘርፍ ተሳትፎ ወሳኝ በመሆኑ ኢትዮጵያ የኢነርጂ ፖሊሲዋን በማሻሻል ላይ ትገኛለች። በዘርፉ በተለይ በፀሐይ ኃይል ላይ የተሰማሩ የግል ባለሀብቶች ቁጥር ደግሞ እያደገ ነው። የሶላር ቴክኖሎጂ በጣም አዋጭ እየሆነ ነው ያለው። አሁን ሚኒ ግሪዶች፣ አነስተኛ ግሪዶችን ከሶላር ቴክኖሎጂ በባትሪ ጭምር አርጎ ለህብረተሰቡ የማዳረስ ላይ አልፎ አልፎ እየገቡ አሉ። እየሰሩ ያሉ አሉ ግን ያንን በደንብ ማኔጅ አድርጎ ህብረተሰቡ የበለጠ ተጠቃሚ እንዲሆን፣ አገልግሎት እንዲያገኝ በዛም በኩል አንድ እንደ አቅጣጫ ይዘን የምንሰራበት ነው። የተሰሩ ሚኒግሪዶች ላይ የእኛ ሜንበሮች በዋነኝነት የተሳተፉበት ትላልቅ ፕሮጀክቶች አሉ። በሶላር ሚኒግሪድ የሚሰሩ ፕሮጀክቶች ላይ ማለት ነው። ለቤት ውስጥ አገልግሎት የሚሆኑ የሶላር ሲስተሞችን የሚያቀርቡ አሉ። እንዲሁም ደግሞ ለአግሪካልቸር ለፋርመሮች ኢሪጌሽን መስራት የሚችሉበት እንደ ሶላር ዋተር ፓምፕ እንዲሁም የተለያዩ ከዚህ ጋር ከፋርመርስ ጋር ተገናኝቶ የሚያገለግሉ በፀሐይ ኃይል ሊሰሩ የሚችሉ አፕላያንሶችን የሚያቀርቡ አሉ። መንግስት በተለያዩ ዘርፎች የግሉ ተሳትፎ እንዲያርግ ማበረታቻዎችን እያደረገ ይገኛል። የኢነርጂ ዘርፍም ይህ አይነቱ የመንግስት ድጋፍና ትኩረት የተለየው አይደለም። ምን አይነት ድጋፍ ነው መደረግ ያለበት? ለፕራይቬት ሴክተሩ ለህብረተሰቡ አዋጭ የሆነ ኤሌክትሪክ እንዲያቀርብ ማለት ነው እና በዛ በኩል የተለያዩ እንደ ፐርፎርማንስ ቤዝድ ወይም እንግዲህ ስራን በጥራት በመስራት የመጀመሪያ የካፒታል ኮስቱን ካቨር ማድረግ በተወሰነ ጊዜ እና ህብረተሰቡ በኋላ ላይ እዚያ ወጪ እንዳይበዛበት ማለት ነው እና ዋጭ እንዲሆን እነዚህ እንደዚህ ነገሮች ከዓለም ባንክ አሁንን እየሰራን ያለ ጉለት ሁኔታ አለ። ኢንሴንቲቭ ለፕራይቬት ሴክተሩም ለኤንድዩዘሩም በመስጠት የተጀመሩ ጅማሮች አሉ። እነሱን ማጠናከር እንዲሁም ያለውን ስቴክ ሆልደር አንድ ላይ እንዲሰራ ማድረግ እንዲነጋገር። ምክንያቱም አንዱ የተለየ ፖሊሲ አውጥቶ ሌላኛው ገቨርንመንት አካል ሌላ አይነት ፖሊሲ አውጥቶ የሚጋጭ አይነት ስራዎች እንዳይሰሩ እኛ እንደ አሶሲሽን ስቴክ ሆልደሮችን አንድ ላይ በማምጣት የተሻለ ስራ እንዲሰራ ንግግር እንዲኖር እያደረግን እንገኛለን። አሁን ላይ ኢትዮጵያ እያሳየች ያለውን የኢኮኖሚ እድገት መንግስት በሚያመነጨው የኃይል አቅርቦት ብቻ ተደራሽ ማድረግ የማይቻል በመሆኑ የግሉ ዘርፍ ኃይል በማመንጨት በማስተላለፍና ና በማሰራጨት ሊሳተፍ የግድ ነው። እየተሻሻለ ያለው የኢነርጂ ፖሊሲም ለዚህ ምቹ ሁኔታን የሚፈጥር ነው። ፖሊሲ በዋነኛነት ትኩረት የሚያደርገው አንደኛ የኃይል ማመንጨቱ ክፍት ነው ለግሉ ዘርፍ ክፍት ነው፣ ግን ከዛም አልፎ አሁን የኃይል ማስተላለፉም ላይ የኃይል ማከፋፈሉም ላይ የግሉ ዘርፍ ሚና ምን ሊሆን ይችላል የሚለው እዛ ላይም ፖሊሲው ላይ ያ ሁሉ ተዳስሷል እና ምን አይነት ፍሬምወርክ ነው የሌጋል ፍሬምወርክ ወይም የሕግ ማዕቀፍ ተጨማሪ የሚያስፈልገው ምንድን ነው ምንድን ነው ማነቆ የሆነው የሚለውን እዛ ላይ በፖሊሲው ላይ ለማየት ተሞክረዋል። ፖሊሲው ወርግት ከተለያየ ፖሊሲዎች ጋር አብሮ ተጣምሮ ነው አንድ ላይ እንትን የሚያደርገው። ኢትዮጵያ በታዳሽ ኃይል ላይ ለመስራት ካላት ሀብት በላይ ያላት የአየር ንብረት በጣም ምቹ የሚባልና አልሚዎችን ለመሳብ የሚያስችል እንደሆነ መረጃዎች ያሳያሉ።